ሰላም ጤና ይስጥልን። ውድና የተከበራችሁ የገኒቲዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድርጥግ ብዝት ሙልት ትረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይ ኮመንት ማድረግ አትርሱ። በዚህ ቻናል ታዲያ የተለያዩ የሀገር ቤት ትስታዎችን አሳያችኋለው። በስደት አለመሆናችሁ ሀገራችሁ ይናፈቃችሁ። ይህንን ቪዲዮ እስከ መጨረሻው ብታዩት ቦታው ድረስ እያላችሁ እስኪሰማችሁ ድረስ አስጎበኛቸዋለሁ። አሁን ከብቶችን ከጋጡ ወይም ደግሞ ካደሩበት በረታቸው አውጥቼ ላሰማራቸው ነው። መግቢያዬንም እንደተመለከታችሁ ወተት እየናጥኩ ነበረ። ታዲያ ሁሉንም ውሎዬን አስገበኛቸዋለሁ። እስኪ እስከ መጨረሻው ተመልከቱና ላይክ ኮሜንት ማድረግን አትርሱ። የተለያዩ ትዝታዎቻችሁንም በኮሜንት እስከዛሬ በሰራዋቸው ቪዲዮዎች ሀሳባችሁን እየገለጻችሁልኝ ነው። አሁንም ደግሞ ሀሳባችሁን አካፍሉኝ። አሁን ከብቶቼን ከበረት ወይም ደግሞ ከጋጡ እያወጣኋቸው ነው፣ ፈትቻችኋለሁ። ለማንኛውም እንግዲህ ፍየሎችን ፈትቼ አወጣቸዋለሁ። ይሄው እንደምትመለከቱት እንግዲህ ወደ ጓሮ እያሰማራዋቸው ነው ፍየሎቹን። እንግዲህ ጓሯችን ያው በቆሎ ዘንድሮ በቆሎ ፀሐይ ስለያዘው በደንብ እሽት እንትን አላለም። ገና ብቅ ብቅ እያለ ያለ ፀጉር ምንድነው የሚባለው? የበቆሎ ጺም አለ አይደል? እሱን ካወጣ በኋላ ነበረ እንትን ያለው ማለት ነው። ፀሐይ የያዘው ታዲያ ፀሐይ ስለያዘው እንትን አላለም፣ በደንብ አላዘለም ማለት ነው። አልፎ አልፎ ነው ቀድሞ እንትን ያለ ነው፣ ትንሽ እሸት የሚሆኑ የደረሰው። እና ግን ያው አገዳው ቆሟል። ለማንኛውም አሁን ከብቶቹን ይው እንደምትመለከቱት ይሄ አውድማ ነው፣ ክምርም አለ ሲወቃም ማሳያቸዋለሁ እንግዲህ ባትሪ ካልጨረሰብኝ የሀገር ቤት እንግዲህ ገጠር ላይ የምታውቁት በጣም የሚያስቸግረው ትልቁ ባትሪ ነው ማለት ነው። በየቀኑ ቻርጅ እየተደረገ ነው ከተማ እየሄደ እዚህ ጋር ደግሞ እንግዲህ ወይራ ትልቅ ዛፍ አለ ጓሯችን አጠገብ። እንግዲህ ወይራው ላይ ወጥቼ ለፍየሎቹ ቅጠል ቆርጥላቸው ነው እና እንደምትመለከቱት ያው ቅጠል ቆርጥላቸው አለው ለፍየሎቹ በጣም ነው የሚወዱት ወይራ ማለት ነው። እንደዚህ ትልልቅ እየሆነባቸው ነው እንጂ ራሱ እዛው ዛፉ ላይ ራሱ ወጥተው ቢበሉት ደስታቸውን አይችሉትም። ቀረብ ቀረብ ያሉትን ግንዱን ድረስ እንትን ይላሉ ማለት ነው፣ ወጥተው ይበላሉ። ይሄ ግን አይመችም ለመውጣት ፍየል ማለት ነው። እና ወጥቼ አወር እንትን አልኩላቸው፣ ቅጠል ቆረጥኩላቸው። እንዲሁም ደግሞ ከዚህ መፋቂያም ለራሴ ቆረጥኩኝ። ወይራ መፋቂያ በነገራችን ላይ በጣም ነው ደስ የሚለው። እኛ አካባቢ ወይራ በጣም አለ፣ ደስ የሚላለን ማለት ነው። መፋቂያ በጣም ጥርስ ጽድት ነው የሚያደርገው፣ ማለት ነው እንግዲህ ምታቆታ ቆታላችሁ፣ የወይራ መፋቂያ። ከዛም በኋላ ደግሞ እንግዲህ እንደምትመለከቱት ከጀርባዬ ማለት ነው አገሩን እየቀኛችው፣ በሌላ በኩል ደግሞ እንዲሁ ተቀጥላ የሚባላለ ተቀጥላ ቆርጪ ላመጣላቸው ነው። ይሄው እንደምትመለከቱት እንግዲህ ከኋላ የምታዩት እንግዲህ አሻጋሪ አካባቢያችን ያሉ ነው። ይሄ ደግሞ እንግዲህ እንቁጣጣሽ የሚባለው አበባ መሰለኝ። እንግዲህ በእናንተ ሀገር ምን እንደምትሉት አላውቅም። እኛ ጋር እንግዲህ እንቁጣጣሽ ይባላል። በየዓመቱ እንግዲህ መስከረም መስከረም አካባቢ ነው ይሄ የሚፈካው ማለት ነው። ከዛ በኋላ አይገኝም ይሄ አበባ ማለት ነው። እንደምትመለከቱት እንግዲህ ተቀጥላ፣ በጣም ፍየሎች በጣም በጣም ነው የሚወዱት። ይሄንን ቆረጥኩላቸው እንግዲህ ወይራና ይሄንን ተቀጥላ። ከዛፍ ላይ ዝም ብሎ እንደ እንትን ነው የሚወጣ ማለት ነው። ማንኛውም ዛፍ ላይ እንደዚ አይነት ተቀጥላ ይወጣል ማለት ነው። ስለዚህ የተለያየ ዛፍ ላይ የሚወጣ ቅጠል ነው ይሄ ራሱን ችሉ አይበቅልም። ዛፍ ላይ ነው ላይ ጫፍ ጫፍ ላይ ዛፍ ላይ ይወጣል ማለት ነው። እና ይኸው እንደምትመለከቱት ሀገሩ እንድትቃኙት፣ ከጀርባ ማዶ ማዶ እንድታዩ መንደሩ ረፋድ ላይ ይህንን ይመስላል። ከታች የምታዩት እንግዲህ ከርቀት እየገባላችሁ ይሆናል አስባለሁ ብዬ ይቺ እንግዲህ ከኋላ የምትመለከቷት ደግሞ እንግዲህ ቆርቆሮ አይታይም እንጂ የኛ ከተማ ነች። እንግዲህ ከፊት ለፊት የምታዩት በዚህ በኩል ማለት ነው እንግዲህ አካባቢያችንን በዛው እየቀኛችሁት እንድታዩ ብዬ ነው እንደዚህ ያስገባላችሁ ያስገባውላችሁ ማለት ነው። ከዚህም በኋላ ደግሞ እንደምትመለከቱት አሁንም ወጣ ብዬ ብቻ ዞር ዞር አካባቢውን እንድትቃኙ ይኸው መንደራችን፣ ከኋላ ደግሞ ዞር ስትሉ ይሄ ደግሞ የመንደራችን እዚህ ከቆርቆሮ በኩል ያለው የምታዩት እንዳለ የእኛ ሰፈር ነው ማለት ነው። ወደላይ ደግሞ እንግዲህ ሜዳ አለ ከብቶች የምናውልበት ሁሉም ከብት የሚውልበት ማዶ ላይ የሚታዩት ሜዳ አለ ይሄ ማለት ነው። ይሄ በየአመቱ ይከለከልና ከብቶቻችን ይውሉበታል ማለት ነው። ስለዚህ ይሄ እንደምታዩት ሜዳውና ከሰራ የምታዩ ገደላማ ቦታ እሱ ከብት ፍየል ይውልበት ማለት ነው። ክረምት ክረምት ተከልክሎ ሳር ሲሆንና ለከብቶች ሳር ብቻ ነው የሚያገለግለው ማለት ነው። ይህን ደግሞ እንግዲህ በሬው እንደምትመለከቱት ለፍየሌች የቆረጥኩትን ስሰጠው በላ። እዚ ጋ እየሞከርኩት ነው ማለት ነው። እዚ ጋ ደግሞ እንግዲህ ቁጭ ብዬ ይሄ የቀጠፍኩትን ምንድን ነበረ የእንቆጣጣሽ አበባ ይሰካካል። እንደዚህ እንደ ምንድን ነበረ ብዙ ጊዜ የህንዶችን አበባ ይታቸው ከሆነ አንገታቸው ላይ የሚያደርጉት የሆነ አበባ ነው፣ የተቀጣጠለ አበባ። ይሄ ደግሞ በቀጫጭን ሆኖ ይሰቃቃ ለራሱ ችሎና ሰካክቼ ለራሴ አንገቴ ላይ እጄ ላይ የማረገው እንትን እንግዲህ ተመልከቱት፣ ምን እንዴት እንደማረገው ማለት ነው። በጣም ነው ደስ የሚለው። እንግዲህ እኛ ልጆች እያለን እንደዚህ ያድርግን ነው፣ ሰካክተን ሰካክተን እንደዚህ አበባውን ማለት ነው አንገታችን ላይ እጃችን ላይ የተለያዩ ጌጣጌጥ እናደርገዋለን ማለት ነው። እንግዲህ በተፈጥሮ አበባ መድመቅ ማለት ነው። እንግዲህ እንደምትመለከቱት የልጅነት ትዝታ የተቀስቅሰው ብኘው እንግዲህ አበባውን እንዲህ በዚህ መልኩ እየሰካከሁት ነው። እርስ በራሱ የሆነ እንትን አለው አበባውን ስትሰኩት የራሱ ቦታ ቦታ አለው ማለት ነው። ከዛኛው ጋር የሚሰካካበት ማለት ነው። ይኸው እንደምትመለከቱት ከዚህም በኋላ እንግዲህ እጅ ላይ ያደረጉትን ይታያቸዋል። ደግሞ አንገቴ ላይም ለአንገቴ እየሰራው ነው። ለእጄ ያለኝ ለአንገቴ ደግሞ በዚህ መልኩ ሰርቼ ይሄው እንደምትመለከቱት፣ ይሄው ያምራል ብዬ አስባለሁ። ይው የአንገቴ ላይ ያደረግኩት አለ፣ ደግሞ በዛ ላይ ይሄ የሰራሁት አለ። እንግዲህ በተፈጥሮ አበባ ድምቅ ማለት እንደዚህ ነው። ለማንኛውም ከዚህ በኋላ ደግሞ ሌላም አለ ማሳያችሁ ማለት ነው። ይሄ እንግዲህ አንገቴ ላይ ያደረግኩትን እንድታዩ ነው። እንደዚህ ቀስ አድርጌ ዙም አድርጌ ስለ አድርጌ ያሳየዋቸው ማለት ነው። ለማንኛውም ያምራል ብዬ አስባለሁ። አሁን ደግሞ ይህንን አንገቴ ላይ አድርጌ ወደ አጋም ለቀማ ነው የሄድኩት ማለት ነው። አጋም አጋም ብስል ይባላል በኛ ሀገር የበሰለ አጋም በዚህ መልኩ እየለቀምን ነበረ ከእህቶቼ ጋር ማለት ነው። ይህ ደግሞ ተፈታብኛው እንትን ስለሆነ ጠበቅ አድርጎ የሚይዘው ነገር ስለሆነ እርስ በራሱ ስለሆነ ሚንትን የሚለው ያው የሚይዘው ነገር የለም ማለት ነው። እና እዚህ ጋር ደግሞ አበባ ማን ነው? አጋም ብስል እየለቀምኩ ነው እንግዲህ። አጋም ብስል ታቆታ ይሆናል ብዬ አስባለውኝ ይኸው አጋም ብስ ለቅመን ከዛ በኋላ ያው አሳያቸዋል፣ ፍሬው ምን እንደሚመስል። በጣም ነው የሚጥመው። እኛ በልጅነታችን ጠዋት የወጣን አንዴ ጉራንዳውን አንዴ አጋሙን አንዴ ደግሞ ቁልቋል አለ፣ ይሄ በለስ የሚባለው ገለመኝ የሚባላል። በእኛ በቃ ቤታችን ትዝ አይለንም። ጠዋት የወጣን ማታ ነው የምንገባው እኛ በልጅነታችን እና የተለያየ ነገር በቃ በዱር ማን በላው ነገር የለም ማለት ነው። በክረምት ደግሞ ጉሪም ይባላል። እናንተን እንግዲህ ይህ አካባቢያችሁን እየጠቀሳችሁልኝ ብትሄድ ደስ ይለኛል። ይህን ደግሞ የእኛን አካባቢ ነው የምነግራችሁ። በክረምት ጉሪም አለ፣ የረኛ ቆሎ አለ። በበጋ ደግሞ እንግዲህ መኸር ላይ ደግሞ ይደርሳል። ይሄ እንደምትመለከቱት አጋም ብስል አለ፣ ይሄ ጉራንዳው አለ ብቻ ምን ልበላችሁ፣ ቤታችን ጠዋት የወጣን ማታ ነው የምንገባው። በዛው ጨዋታ አለ ምግብ ትዝ አይለንም። ይሄ እንደያዝኩት ምንድን ነው ይሄ አሁን የያዝኩት አጋም ብስል ነው። እሱን ስንለቅም ስንበላ ውለን በዛው ቤታችን ማንበላበት ቀን አለ ማለት ነው። ጠዋት በዛው ከብት አሰማርተን በዛው ውለን በዛው ማታ ነው የምንገባው። ምክንያቱም አይርበንም በዛው ይህንን ይህንን ስንለቃቅም ነው የምንውለው እና በጣም ነው የሚጣፍጠው የአጋም ብስል ነው ይሄ የሚባለው። እንግዲህ አጋም የምታውቁ ይኸው፣ እንግዲህ ዛፉንም ይኸው እያያችሁት ነው ከኋላ እየለቀሙ። በነገራችን ላይ ዛፉ አሁን እንደ ድሮ አይደለም። ቁርጥጥ ብለው ተቆራርጦ ትንሽ ትንሽ ዛፍ ነው ቁጥቋጦ ቁጥቋጦ ሆኖ ያገኘሁት። እና ከስንት ዓመት በኋላ ስመጣ ዱሮ የነበረው ያ ትልቅ ዛፍ የሚያስፈራው ለመግባት እንትን ጫካ የሚመስለው እንዳለ ቁጥቋጦ ሆኖ አገኝቸዋለሁ። እና ሰው ቆርጦ ቆርጦ፣ በዚህ መልኩ ይሄ ለማንኛውም፣ ቀረብ አድርጌ ሳሳያችሁ ይህንን ይመስላል የአጋም በስሎ ማለት ነው። እና ብዙ እንደ ድሮ አጋሙ እንደ ድሮ አይደለም፣ ምክንያቱም ቁጥቋጦ ከሌለ ከየት ይመጣልና ማለት ነው። ከዚህ ደግሞ እንግዲህ ፍየሎችን አምጥቼ የቆረጥኩላቸውን ምንድነው ቅጠል ላበላቸው ነው። እዚህ ጋር እንግዲህ ስጠራቸው ተሽቀንጥሮ ነው የመጡት እንደምትመለከቱት ነው የራሳቸው መጥሪያ ያላቸው ጣርቻቸው ስጠ ይኸው መጡ። ሰጠዋቸውና ይኸው እየተሻሙ ማለት ነው። ይች ጥቁሪት እንግዲህ አታስበላቸው፣ እሷ ብጥብጥ ነው የምታደርገው ማለሆና ትንሽ ምትሆን ትልቅ እንትን ነው፣ በውጊያ ነው የምታባረራቸው እንግዲህ። ይኸው እንደምታዩት ለማንኛውም፣ በዚህ መልኩ እነሱን አበላዋቸው ማለት ነው። ላም የላምደዋ ለማዳናቸው ቅጠል ይዛችሁ ካያችሁ? እንትን ይላል ማለት ነው። ይሄ እንደምትመለከቱት ከፍየሏ ላይ ማነሳላት ይሄ ግድ ዘመዴ ይባላል በነገራችን ላይ እኔም ራሴ ልብሴ ይሄ ዝም ብዬ በየቆጥቋጦ ስር ስለገባውኝ የሆነ እንትን አለ ጭጎጎት የሚባል እሱ ልብሴን ጭምድዶ ይዞት ነበረ። እንግዲህ የመኸር ወቅት ደንቡ ነው። ልብስ ጭምድት እያደረገ የሚይዛለ ጭጎጎት የሚባል ግድ ዘመዴ ምናምን ብቻ የተለያየ ስም አለው። በእናንተ አካባቢ በየአካባቢ ሊለያይ ይችላል። ይኸው እንግዲህ እንደምትመለከቱት ይሄ ምንድነው ተቀጥላ የሚባለውን እሱን እንትን እያልኩኝ እያበላኋቸው እገኛለው። በጣም ነው ደስ የሚለው ማለት አንዳንዴ ከእነሱ ጋር መዋል እንስሳት ጋር መዋል በጣም ነው ደስ የሚለው የምር ለመናገር ማለት ነው። ሰላም አላቸው በቃ፣ የሆነ የሆነ የሚያደረጉት ነገር ያዝናናቸዋል ማለት ነው። እና ለማንኛውም ይኸው እየተዋጉ እርስ በራሳቸው ገላጋይ ሁ ሁኜ እዚህ ጋ የገላገልኳቸው ነው። ከፍ ከፍ ያሉ ትንንሾቹን አትበሉም ይላሉ። እኛ ልጆች ሆነን እንደምንለው ማለት ነው። እኛም ልጆች ሆነን ታላላቅ ስንሆን ታናናሾችን ታናናሾቻችንን በጥፊ በቦክስ እያልን እንደዚህ እንትን እንደምንለው እንደምንማጥተው እነሱም እንደዛ ነው። ለማንኛውም ያው እንስሳትም ጋር ያለ ነገር ነው ተፈጥሮ ግን አንዳንዴ በጣም ደስ የሚላላት ይሄው፣ እንደምትመለከቱት እንግዲህ ትማለች። ከጀርባ እነሱ ካሜራ ላይ አልገቡም እንጂ አሉ፣ ከኋላም ማለት ነው። ይኸው ፍይሎቻችንን አፈልተን ጨረስን። በዚህ መልኩ ከዚህም ደግሞ ይሄ ደግሞ እንደምታዩት የድግጣ ቅጠል ነው። ድግጣ ቅጠል እንግዲህ ለቁንጫ ማጥፊያ ለምን ይባላል አይደል? መድኃኒትነቱ ለብዙ ነው። ለማንኛውም አበባ ለቀጥፍ እዚሁ ቁጭ ብያለሁ። የድግጣ አበባ እንዲሁም ደግሞ ከዚህ በኋላ እንደምትመለከቱት መግቢያ ላይ ያሳየኋቸው ነገር አለ። እሱንም አሳያችኋለሁ። ምን ነበረ? ለማንኛውም እያስታወሳችሁት ከብቶቻችንን እንግዲህ በዚህ ካሰማራን በኋላ ወደ ቤት ተመልሼ ይኸው ይሄ ነው እንግዲህ ነገርኳችሁ። ጭጎት ይዞኝ እንግዲህ ይህንን ካላቀቁ በኋላ ወደ ቤት ተመልሼ ወተት እየናጥኩ ነበረ እንግዲህ በዚህ መልኩ ማለት ነው። ወተቴን ከናጥኩ በኋላ እንግዲህ ደግሞ ያው ረጅም ሰዓት ነው እሱ ሙሉ ስለማይቀረጽ ትንሽ ነው። ትዝታችሁን ይቀሰቅሰዋል። ላይክ አድርጉ። በክፍለ ሀገር ላይ እንግዲህ እንደምትመለከቱት ባትሪ ችግር ነው። ትልቁ ችግር ባትሪ ነው። ኢንተርኔቱ አንዳንዴ ትንሽ ትንሽ ነው ሊያስቸግር የሚችለው ግን በጣም የሚያስቸግረኝ ባትሪ ነው። በዚህ ሁኔታ ውስጥ ሆኜ በቃ ደረሰ አልደረሰ ብዬ ነው ቪዲዮ ምሰራው። ላይክ አድርጉልኝ። ላይክ ሼር አድርጉልኝ፣ ለሌሎች ሼር አድርጉልኝ እና በጣም ነው የማመሰግነው። ከሁሉም ለመሰጡኝ ሀሳብ አስተያየት፣ ገጠርን የምትወድ ሁሉ ናፍቆት ያለባችሁ እናንተም ለሀገራችሁ ያብቃችሁ ብያለሁ። ይኸው እንግዲህ ወጥቼ ደረሰ ደረሰ ደረሰ፣ አብረን እናወጣ። ለማንኛውም ይኸው በዚህ መልኩ ቅቤው ሊወጣ ነው፣ ወጣ። ቅቤውም እንግዲህ በነገራችን ላይ ትንሽ ነው ለማ ትንሽ ነው ወተቷ፣ ብዙም የላትም ትንሽ ትንሽ ነው። እግዚአብሔር ይመስገን ማለት ነው፣ ይችት ትሰጥላችሁ እና በዚህ መልኩ ይህችን ወጥታለች ማለት ነው። ሳምንት ነው ምናምን በላይ የተጠራቀመ ወተት ነው። ለማንኛውም እንግዲህ ሰላሞች ይዛልኝ።